አንድ አገር ህልውና ወሳኝ መሳሪያ ነው። ያለ መንግስት ገቢ ጠንካራ ሀገርን በሁለት እግር ለማቆም ከባድ ነው። ኢትዮጵያ ዝቅተኛ ገቢ ከሚሰበስቡ ሀገራት መካከል ተጠቃሽ ናት። ያላትን ገቢ በአግባቡ መሰብሰብ ባለመቻሏ በራሱ አቅም በርካታ ጉዳዮችን እንዳትፈጸም አድርጓታል። ይህን ዘመናት የተሻገረ ችግር ለመቅረፍም በሀገር ብሎም በክልሎች ደረጃ እየተሰራ ነው። በዚህ ፕሮግራም በኢትዮጵያ ገቢዎች ሚኒስቴር የሀዋሳ ቅርንጫ መስሪያ ቤትን እንቅስቃሴ እንቃኛለን። አብራችን ቆዩ። ገቢዎች ሚኒስቴር የሀዋሳ ቅርንጫፍ መስሪያ ቤት መቀመጫውን በዋሳ በማድረግ በሲዳማ በደቡብ በደቡብ ምዕራብ በማዕከላዊ እንዲሁም በከፊል ኦሮሚያ የከፍተኛ ግብር ከፋዮችን ግብር እንዲሰበስብ በህግ ስልጣን ተሰጥቶታል የእኛ ቅርንጫፍ ጽህፈት ቤት የሚሸፍናቸው አካባቢዎች አጠቃላይ ስናየው ስድስት የታክስ ማዕከላቶች አሉን ከቅርንጫፍ ጽህፈት ቤቱ ሀዋሳ ካለው በተጨማሪ ማለት ነው ከሀዋሳ ውጪ በኦሮሚያ ክልል ውስጥ አንድ ታክስ ማዕከል አለ። ኦሮሚያ ክልልን ምዕራብ ርሲን፣ ባሌን፣ ምስራቅ ባሌን፣ ጉጂ፣ ምዕራብ ጉጂን፣ ቦረናን እነዚህን ያካትታል ማለት ነው። በእነዚህ አካባቢ ላይ ያሉ ግብር ከፋዮች በእኛ አካባቢ ላይ ነው የሚያሳውቁት። እንዲሁም ሲዳማ ክልል በሙሉ ደቡብ ኢትዮጵያ በሙሉ ማዕከላዊ ኢትዮጵያ ከምዕራብ ኢትዮጵያ ዳውሮ አካባቢ ላይ ያሉ የተወሰኑ ግብር ከፋዮች አሉ። ኦልሞስት በአራቱም ክልሎች አካባቢ ላይ አምስት ክልሎች አካባቢ ላይ ያሉ ግብር ከፋዮችን ነው የሚያካለለው ማለት ነው። ግን አብዛኛው በዋናነት በአራቱ ክልሎች ላይ ጫፍ መስሪያ ቤቱ በሀገር አቀፍ ደረጃ ከአንድ ትሪሊየን ብር በላይ የመንግስት ገቢ ለመሰብሰብ የታቀደውን እቅድ ከግብ ለማድረስ የራሱን ግዴታ ለመወጣት ደፋ ቀና እያለ ነው። በበጀት አመቱ ለመሰብሰብ ካቀደው 95 በመቶ ማሳካቱን ይገልጻል። መስሪያ ቤቱ እንደ ሀገር በዚህ በ2017 ባጀት አመት የሚጠበቀው ትሪሊየን ለመግባት ነው። የክልሎችን ጨምሮ ወደ 1.5 ትሪሊየን ነው የሚጠበቀው ማለት ነው። ከዚህ ውስጥ ዘጠኝ መቶ ቢሊዮኑ የገቢዎች እና ጉምሩክ ነው። ከዚህ ከአራት ከአምስት መቶ ከአራት መቶ ዘጠና ገቢዎች 490 ጉምሩክ 410 ሚሊዮን ነው። ከአራት መቶ ዘጠና የቅርንጫፍ ጽህፈት ቤታችን 6.13 ቢሊዮን ነው የአመቱ እቅድ ማለት ነው። ይሄ እቅድ መጀመሪያ ከነበረው በየጊዜ ተሻሽሎ ነው በዚህ ደረጃ ላይ እየደረሰው በጣም ቅርንጫፉ ከዚህ በፊት ከሚሰበስብበት በከፍተኛ ነው የተጨመረው ኦልሞስት ደብል ነው ማለት ይቻላል ከዚህ በፊት ከነበረበት። ስለዚህ የስድስት ወር እቅዳችንንም ስናየው ሁለት ነጥብ አራት ሁለት ቢሊየን ነው እቅዳችን፣ እየሰበሰብ ነው ሁለት ነጥብ ሶስት ዜሮ ሁለት ቢሊየን ነው። ይህም ከእቅዱ አንጻር ዘጠና አምስት በመቶ ነው ልንሰበስብን እንቻለው ማለት ነው። እነዚህ ታክሶች የሰበሰብ ነው ቀጥታ ታክስ አለ፣ ቀጥታ ያልሆኑ ታክሶች። ቀጥታ ታክስ ውስጥ የንግድ ትርፍ ግብር፣ የስራ ግብር፣ ሌሎች ዲቪደንድ፣ ሌሎች አሉ። እነዚህ ልንሰበስብ ካቀድን ነው ውስጥ ኦልሞስት ትልቁን ሰብስበናል። ቀጥታ ያልሆኑ ታክሶች ተጨማሪ እሴት ታክስ፣ ኤክሳይዝ ታክስ፣ ተርኖቨር ታክስ እና ሌሎችም አሉ። እነዚህን ጨምሮ ወደ ሁለት ነጥብ ሶስት ቢሊዮን ሰብስበናል ማለት ነው። ሰብ ሂደት ወቅት ፈታኝ ከሆኑ ጉዳዮች መካከል የቦታ ርቀትና የቴክኖሎጂ አጠቃቀም ነው። ይህን ችግር መቅረፍ ከተቻለ ውጤቱ አውንታዊ ይሆናል። በዚህ በጀት አመት አጠቃላይ የታክስ ማስታወቅ ስራችን በኤሌክትሮኒክስ የሚሆንበትን ሁኔታ መቶ ፐርሰንት የሚሆኑ ታክስ ከፋዮቻችንን ሙሉ በሙሉ ወደ ቅርንጫፍ ቤቱ መምጣት ሳያስፈልጋቸው፣ ያው እንደምታዩት ከዚህ ቀደም አሁን ይሄ ቢሮ በሰው ነበር የሚጨናነቀው ትርምስ ነበር የሚሆኑ አሁን ግን ሁሉም ታክስ ከፋይ በአብዛኛው ለተወሰኑ አገልግሎቶች ካልሆነ በስተቀር ታክስ ለማስታወቅ ወደ ቢሮ አይመጣም ማለት ነው። እንደ ተቋም በተያያዘው እንደ ገቢዎች ሚኒስቴር በተያያዘው አቅጣጫ መሰረት እሱንም እንደዚህ ወደ ዘጠና ስምንት ፐርሰንት አካባቢ የሚሆኑ ታክስ ከፋዮች የተወሰኑት አዳዲስ እና በተወሰኑ በስፔሻል ኬስ ሁለት ፐርሰንት አካባቢ የሚሆኑ ታክስ ከፋዮች ካልሆኑ በስተቀር ኦልሞስት ያው በኤሌክትሮኒክስ የሚያሳውቁበት ነው። ሌላው ደግሞ ክፍያ አሁን ማስታወቅ ስንል ያው ማንኛውም ታክስ ከፋይ ኒል ሊሆን ይችላል ክሬዲት ሊሆን ይችላል ክፍያ ሊሆን ይችላል ማለት ነው የሚያሳውቀው በክፍያ የሚያሳውቁ ታክስ ከፋዮች ደግሞ ያው ከባንክ ጋርም ከኢፔይመንት ስርዓት ጋር ከቴሌብር ጋር የሚገናኝ ነገር ስላለው ወደዛ ለመምጣት ትንሽ ያው ቻሌንጅ የሚያደርጉ የሌላ የሶስተኛ ወገንን ተሳትፎ የሚጠይቅ ስለሆነ ቻሌንጅ ስለሚያደርግ እሱን ወደ ሰባ አራት በመቶ እናደርሳለን የሚል እቅድ ነበር ያቀድ ነው። እሱንም ወደ ሰባ ፐርሰንት አካባቢ አድርሰናል ማለት ነው። በርካታ ሀገራት ለዝቅተኛ የገቢ አሰባሰብ መመዝገብ የእውቀት አሊያም የግንዛቤ እጥረት ተጠቃሽ ነው። ግብርን በተመለከተ የተሻለ ግንዛቤ ያለው ማህበረሰብ በተሻለ መልኩ የመንግስትን ግብር ይከፍላል። አገልግሎት አሰጣጥ ላይ በተቻለ አቅም ግብር ከፋዩ ደስተኛ ሆኖ ተገቢውን መብቱ ተጠብቆለት ተገቢውን የሚፈልገውን አገልግሎት እንዲያገኝ ለማድረግ ጥረት ይደረጋል። በእኛ ወደዚህ ውስጥ ግብር ከፋዩ ቅሬታ ውስጥ እንዳይገባ በተቻለ አቅም ምን ሰራው መጀመሪያ ትምህርት መስጠት ነው። ምን መብቶች አሉት፣ ምን ኃላፊነት አለበት፣ ምን ግዴታ አለበት የሚለውን ከታክስ ግዛ አንጻር ሰፊ የሆኑ የትምህርት ስራዎች ይሰራሉ። ከነዚህ ውስጥ አንዱ አሁን የሞጁላል ስርአት አለ። የሞጁላል ስርዓት ተቋሙ ወደ 13 ሞጁሎች ቀርጿል። እንደ ሚኒስቴር መስሪያ ቤት ያን የቀረጸውን ሞጁል ራሱን ተጥብቆ በሶስት ፕሮግራሞች እያሰለጠነ በየአመቱ እያስመረቀ ይገኛል። ይሄ ምንድነው? ግብር ከፋዩን በየአመቱ ኦልሞስት ለሶስት ጊዜያቶች ታስመርቀናል። በዚህ አመትም እናስመርቃለን። ግብር ከፋዮች ይህን የምናደርገው አንዱ ነገር ምንድን ነው፣ ግብር ከፋዩ እንዳይበደል መብቱን እንዲያውቅ፣ የሚጠበቅበትን ነገር ደግሞ ተቋሙ ግፊት ሳያደርግበት በራሱ የሚጠበቅበት እንዲያደርግ እናደርጋለን። ሶ ግብር ከፋዩ መብቱን ካወቀ ምናልባት የተፈጠረ ስህተት ካለ እንኳ ክሌም እንዲያደርግ እድል ይፈጥርለታል። ሶ ግንዛቤ ስለሚፈጠርለት ብዙ ክፍተቶች አይኖሩም። አገልግሎት እውቀትን ለመፍጠር ደግሞ በትምህርት ቤቶች በሚገኙ ተማሪዎች ላይ በትጋት መስራት እንደሚገባም የዘርፉ ባለሙያዎች ይመክራሉ። ትምህርት ቤቶች ተማሪዎች እውቀትን ጨብጦ ማደግ አለባቸው። እውቀትን ይዞ ነገ እዛ ትምህርት ቤት ውስጥ የሚማሩ ልጆች ናቸው። ነጋዴ ሊሆን የሚችሉ፣ የሀገር መሪ ሊሆን የሚችሉ፣ ብዙ ቦታዎች ላይ ሊቀመጡ የሚችሉና ግንዛቤ በደንብ ኖሯቸው እንዲያልፉ በየትምህርት ቤቱ ካርኩለም ተቀርጾ ወደ ስራ እየተገባበት ሁኔታ አለ። ግን እኛ ደግሞ የታክስ ክበባትን በማቋቋም አብቂ ማምራን አሉ፣ የትምህርት ቤት ዳይሬክተሮች አሉ ሌሎችም አሉ። እነዚህን ስልጠና ሰጥተናቸዋል። አሁን በቅርብ ጊዜ ከጉምሩክ ጋር በአንድ ላይ ነው የምንሰራው ይህንን ስራ። እንደገና ደግሞ ትምህርት ቤቶችን በማወዳደር የታክስ ሞጁሎችን በመስጠት ግንዛቤ እንዲኖራቸው ለተማሪዎችም ይሰጣል። ስለዚህ ይሄ ስራ ግን በቂ ነው ማለት አንችልም። በሚዲያዎች የሚተላለፉ አሉ። ነገር ግን ከዚህ በላይ ሁሉም ኅብረተሰብ እንዲያውቅ ማድረግ አለብን። በራስ ፈቃድ ግብርን የሚከፍል ዜጋ መፍጠር የመስሪያ ቤቱ የቅርብ ጊዜ ግብ ነው። የገቢዎች ትልቁ ዓላማም በራስ ፈቃድ ግብር የሚከፍል ታክስ ከፋይን ማፍራት ነው። አስገድዶ ክፈል ብሎ አስጨንቆ እሱ ጎትጉቶ ሳይሆን ህጉን አውቆ ግብር ከፋዩ እንዲከፍል ማድረግ ነው ይሄ የኔ አይደለም የኔ ገንዘብ አይደለም ብሎ ይህን በዚህ ደረጃ ላይ እንዲደርስ ነው ትልቁ ምንሰራው ማለት ነው። ስለዚህ የአንተ ገቢ ይሄ ነው አንተ ይሄን መክፈል አለብ ብለን እኛ የሱን ገቢ ምንወስን መሆን የለብንም ለምሳሌ ያው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ለእኛ አስራታችንን ስንሰጥ ማንም አስገድዶ ሳይሆን ውስጣችን ፈልገን ነው የምንሰጣው። ልክ እንደዚህ ግብር ከፋዩም ያገኘውን ገቢ የሱን ለራሱ የመንግስትን ለመንግስት በትክክል መክፈል መቻል አለም። ያ ግንዛቤ ደረጃ ላይ መድረስ አለብንና ሰፊ ስራዎች ግን ይቀራሉ። አሁንም በጣም የጀመር ናቸው ስራዎች ጥሩ ቢሆኑ ህብረተሰቡ ሁሉም ግንዛቤ ሊኖረው ያስፈልጋል ማለት ነው። በግብር ክፍያ ወቅት የሚፈጠሩ ቅሬታዎችን በአፋጣኝ የሚፈታ የስራ ክፍል መስሪያ ቤቱ ያቋቋመ ሲሆን ቅሬታዎችን በመመልከትም ውሳኔዎችን እየሰጠ ነው። ታክስ ከፋይ ለአገልግሎት ሲመጣ ያው ከበር ጀምሮ እንዳያችሁት የአቀባበል የሚደረግበት ሁኔታ አለ። ወዴት መሄድ እንደሚፈልግ በዛ በኩል መረጃ የሚያገኝበት ሁኔታ አለ። ከዛም ደግሞ ከመጣና አገልግሎት ከጠየቀ በኋላ ቅሬታዎች በሚኖሩበት ሳለ የተለያዩ ቅሬታ መቀቢያ ስርዓቶች አሉን። ቀጥታ በስልክ ልንቀበል እንችላለን። በአካል ደግሞ መጥተው ቅሬታቸውን የሚያቀርቡበት ራሱን የቻለ በታክስ ከፋዮች መዝገባና ቅድም በጠራቱ የስራ ሂደት በኩል ይህንን ቅሬታ የሚስተናገድበት ቡድን ራሱን ነው የቻለ ቡድን አለው ማለት ነው። የቅሬታ ክፍሉ ነጻ የሆነ ክፍል ነው። ለተቋሙም አይደለም ለግብር ከፋዮም ሳይሆን መሀል ላይ ሆኖ ከተቋሙም ከግብር ከፋዮም ሳይድ ምን ክፍተቶች አሉ ብሎ የሚያየ ስራ ክፍል አለ። ያን አይቶ ቅሬታዎች ካሉ አግባብ ከሆነ የግብር ከፋዩ ቅሬታ ለግብር ከፋዩ ሊወስን ይችላል። ምናልባት ግብር ከፋዩ ደግሞ ክሌም የሚያደርገው ትክክል ባልሆነ መንገድ ከሆነ ሊያጸና ይችላል። የኦዲትን ውሳኔ ስቲል ያም ጸንቶ አሁንም የቅሬታ ክፍል የወሰነው አግባብ አይደለም ብሎ ካመነ ይግባይ ስርአቶች አሉ። ይግባይ ካለፈ ከፍተ እስከ ሰበር የመሄድ እድሎች አሉት። ይሄ በኦዲት ላይ ባሉ ልዩነቶች ነው። አገልግሎት ላይ ያሉ ቅሬታዎች ካሉ ለሚመለከተው ኃላፊ ወይም የስራ ክፍል መሪ አቅርቦ እንዲፈታ እያደረግን እንገኛል ስለዚህ ይሄ ቅሬታ አጣሪ ጽህፈት ቤት በስድስት ወር ውስጥ ወደ 59 ኬዝ አይተዋል ማለት ነው። 59 ኬዝ አይቶ ከነዚህ ከ59 ኬዝ ውስጥ ለግብር ከፋይ የሚወሰን ለግብር ከፋ ይወስናል። ለኦዲተሩ በአግባቡ ወይም በመረጃ እጥረት ምክንያት ያልተወሰነውን እንደገና ደግሞ ለተቋሙ የሚጸናው ይጸናል፣ ማስተካከያ የሚደረግ ይደረጋል። ከዛ በኋላም በዚህ ብቻ አያቆምም። ሌላ የቅሬታ ስርዓት ምን አለው? ወደ ታክስ ይግባኝ ኮሚሽን መሄድ ይችላል። ግብር ከፋዩ የፍሬ ግብሩ 50 ፐርሰንት አስዞ የታክስ ግባኝ ኮሚሽን ቀርቦ ይህንን ማቅረብ ይችላል ማለት ነው። ስለዚህ ይህን እንዲያቀርብ የሚችልበት በዚህም አሁን በታክስ ግባኝ ኮሚሽን በከፍተኛ ፍርድ ቤት 18 ኬዞች ነበሩ። በዚህ በስድስት ወር ውስጥ ማለት ነው 18 ኬዞች ከነበሩ ዘጠኙ ተወስነዋል። ሚኒስቴር በኩል የግብር ማጭበርበርን ለመከላከል ያለመ አዲስ እቅድ ተዘጋጅቷል። በእቅዱ መሰረት የደረሰኝ ህትመት ከአንድ እቋት እንዲሆን ለማድረግ ዝግጅት ተጠናቋል። በኢንቴሊጀንስ ጥናት አሁን ከግብር ከፋይ አንጻር የምናያቸው ክፍተቶች ምንድን ናቸው? የመጀመሪያው ሀሰተኛ ደረሰኞችን መጠቀም ነው። ሀሰተኛ ደረሰኞች ማለት ግብር ከፋዩ ግብይት ሁለት አይነት ሀሰተኛ ደረሰኝ ጋር የተገናኙ ሁለት አይነት ጽንሰ ሀሳቦች አሉ። ሀሰተኛ ግብይትና ሀሰተኛ ደረሰኝ የሚባል አለ። ሀሰተኛ ደረሰኝ ማለት ልክ ባልሆነ የገቢዎች ተቋም በማያቀው ህጋዊ ያልሆኑ ደረሰኞችን ግብር ከፋዩ ግብይት እንዳከናወን አድርጎ እንደ ወጪ የሚያስይዛቸው ደረሰኞች ናቸው። እነዚህን ተቋም ውስጥ ባለ ሲስተም በመረጃም በተለያዩ መንገድ ክትትል እያደረገ ሀሰተኛ ደረሰኞች እየለየ እነዚህ ሀሰተኛ ናቸው ብሎ ወደ ኢንቨስቲጌሽን የሚያስተላልፈው ነው። ከዚሁ ከሀሰተኛ የት ጋር የተያዘው ሀሰተኛ ግብይት ነው። ሀሰተኛ ግብይት ምንድን ነው? በሁለት ትራንዛክት በሚያደርጉ ግብይት በሚያከናወኑ በእኛ ግብር ከፋይና ግብይቱን ባከናወነው ግለሰብ መካከል ምንም አይነት ግብይት ሳይኖር ወይም ደግሞ ፎልስ የሆነ ትራንዛክሽን ተፈጥሮ ደረሰኝ የሚቀርብበት ሁኔታ ነው። ገቢዎች ሚኒስቴር ደረሰኝን በአንድ ማዕከል ለማተም ይሄ ህገ ወጦችን ለማስቀራት በተቋም ደረጃ እየተሰራ ነው ያለው። እስከ የካቲት ሁለት ብቻ ነው የድሮ ደረሰኞች የሚፈቀደው። ሁሉም ክልሎች እና ሁሉም የፌዴራልም የክልልም ታክስ ከፋዮች ደረሰኛቸውን የሚያሳትሙት በብርሃንና ሰላም ማተሚያ ቤት ነው። ከዚህ በኋላ እያንዳንዱ ደረሰኝ ላይ ኪዩአር ኮድ ይኖረዋል። በዛ ኮድ መሰረት የእኛ የተቋሙ ይህንን ኪዩአር ኮድ የሚያነብ በገቢዎች የተሰጠ መሆኑን የሚለይ። ስለዚህ ዛሬ ላይ በየማተሚያ ቤቱ የሚታተሙ ደረሰኞች ደብል ይታተማሉ፣ እንደገና ኮፒ ይታተማሉ። ብዙ አይነት ስላሉ ይህን ለማስቀረት ይሄ ስራ እየተሰራ ነው ያለው። ይሄ ሁሉም ግብር ከፋይ ይህንን ቶሎ ብሎ ያላሳተሙ የድሮ ደረሰኞችን መልሶ ማሳተም እንዳለበት በቀረችው ቀን ማለት ነው። ኦልሞስት ትንሽ ቀን ነው የቀራው ይሄንን መልእክት ማስተላለፍ ገብርን መክፈል የሀገር ፍቅር ምልክት ነው። ገብርን መክፈል ለሀገር ያለንን ታማኝነት ማሳያ ነው። ግብር መክፈል በሀገር መጻኢ ዕድል ላይ አዎንታዊ አሻራ ማሳረፍ ነው። ሁሉም ተጠቃሚ ሲገዛ ደረሰኝ መጠየቅ አለበት። ለከፈለው ነገር እሱ የተጨማሪ ሴት ታክስ እየከፈለ ነው፣ ንግድ ትርፍ እየከፈለ ነው፣ ተርኖቨር እየከፈለ ነው። ስለዚህ የከፈለው ለመንግስት ለመሄዱ ለመንግስት ገቢ መሆኑን የሚያረጋግጠው በደረሰኝ ስለሆነ እኔ አይመለከትኝም የሚለው አስተሳሰብ ልኖራ ያስፈልግ አዎ መክፈሉን እየከፈለ ነው። ለከፈለበት ግን ደረሰኝ መጠየቅ ነው፣ ሌላ የለውም እኮ። ስለዚህ መክፈሉ እስካልቀረ ድረስ በግለሰቦች ኪስ እንዳይቀር፣ ገቢዎች ፈልገው እንዲያገኙ፣ በቀላሉ አድሬስ እንዲያደርጉ ደረሰኝ መጠየቅ አለበት የሚል መልእክት ነው ማስተላለፍ የምንፈልገው። ሌላ ሁላችንም እንደ ዜጋ እንደ ዜጋ ሀገር እንደ ሀገር እንድትኖር ግብር መክፈል ግዴታችን ነው። ስለዚህ ይህንን ግዴታችንን አውቀን ግብርን በታማኝነት መክፈል አለብን። እንደገና ግብር ሲጭበረበር ግብር ሲሰወር ካየን መልእክቶችን መስጠት አለብን። ለገቢዎች መረጃ ጠቋሚዎችን መሰጠት አለበት የሚል መልእክት ማስተላለፍ ይፈልጋለሁ።